በስማ ወወልሎ ንፈስ ቅዱስ አዱ አምላክ አሚን በስማአ ወ ንስ በስማ ሰላም ሰላም እንደምና እንደምንከረማችሁ በመለው ያላችሁት ትውልድ ሰላም እግዚአብሔር ከብላችን ሰላም እንደ እግዚአብሔር ፍቃድ ለትንሽ ደቂቃ እናወራለን ጠፍቼም ነበረ በስራ ምክንያት ነው። አልተመቻቸኝም እና ይቅርታ ይጠይቃለሁ ከወዲሁ እ እሺ እንደ እግዚአብሔር ፍቃድ እንግዲህ ሰሞኑን በጣም የጋለ ያለ ሚዲያ ላይ ለረጅም ሰዓት ውይይት ተይዞበት እየተወራ ያለ ስለ ቅዱስ በርሜል ጉዳይ ነው እና በጣም በጣም ውስጤን የሚነኩ ነገሮች ናቸው ስለ ቅዱስ በርሜል ትንሽ ነገር ማለት እፈልጋለሁ እኔ እዛ ቦታ በእርግጥ እኝነት አልሄድኩም ግን ቤተሰቦች ሄዷል ድነውበታል በጣም እኔ ሰማይቱን በእውነት ደጁ ተወልጄ በደጁ እንዳደኩ የማውቀው በሀገሬ ላይ የሰማይቱ ቅዱስ ጊዮርጊስ ታቦት አለ። ሰማይቱ በጣም ለኔም ለቤተሰቦችም ብዙ ድንቅ ስራዎችን ሰርቷል። ዛሬም እየሰራ ነው፣ እግዚአብሔር ይመስገን። ይህን ማለት እፈልጋለሁ። በመጀመሪያ ው ለሰማይቱ አሁን እየሆነ ያለው ነገር በሱ ደጅ እየሆነ ያለው ነገር በጣም ያሳዝናል፣ በጣም ደሞ ያማልም። እውነት በሱ ቤት እንደዚህ አይነት ነገር ሊደረግ አይገባም። እርግጥ ይሄ አንዱ የአገረ ስብከት ድክመት ያሳያል። ሁለተኛ፣ የሰበካው በመጀመሪያው ደረጃ ሰበካውን ይመለከታል። ሰበካው የሰበካው ድክመት ነው። ሰበካው መቆጣጠር ካልቻለ አገረ ስብከቱን እንዲቆጣጠር ማድረግ መከታተል መቻል አለባቸው። እነዚህ አካላቶች በማን ስም ገንዘብ እየገባ ነው? በማን አካውንት እየገባ ነው? ይህን ነገር አገረ ስብከቱ እና ሰበካው መከታተል አለበት ብዬ አስባለሁ። ምናልባት ጥቅም ለስራ ጥቅም ለጋራ የማይሰሩ ከሆነ ሁለቱ አካላት ማህበርተኞቹ እና የጉዞ ማህበርተኞቹ እና ሰበካው ወይም አገረ ስብከቱ ከነዚህ ሰዎች ጋራ ጥቅም ለጋራ የማይሰሩ ከሆነ ለቅዱስ ቤተክርስቲያን የሚቆሙ አካላት ከሆኑ አገረ ስብከቱም ሰበካውም ይህን ጉዳይ ተከታትሎ ማስቆም ሁላይ ይችሉ ነበረ። እዚህ ደረጃ ባልደረሰ ነበረ። ግን የሆነ ነገር በስተጀርባው ደግሞ ይኖራል ብዬ እንደ አንድ ሰው አስባለሁ። ለምን ቤተ ክኔት ውስጥ የሙስና መንሰራፈፍ ዛሬ አይደለምና ከረጅም ጊዜ ጀምሮ የኖረበት ነው። እብን በሀገሬም ራሱ ብዙ ነገር ደርሶብናል። በቤተክርስቲያን በሙስና የተነሳ በሕንጻ ኮሚቴዎች ላይ የመጣው እሳብ አወራርዱልን፣ አናወራርድም፣ አርፋችሁ ተቀመጡ አይነት ነገር ላይ ሁላ ገብተን ያ ነገር ወዴት እንዲደረግ በተንቀሳቀስንበት ሰዓት ብዙ ነገር ነው የመጣብን። በዘጠና ሰባት ዓመተ ምሕረት እና ሙስና በጣም እንደ አሸን የፈሰሰበት በቤተ መቅደስ ውስጥ ነው፣ በቤተ ክህነት ውስጥ ነው አባቶች ናት ብፁዓን ሳይቀሩ ሁሉ በስምስና የተፈዘፈቁበት ዘመን ላይ ነው ያለነው እና ለቤተክርስቲያን አባት መሆን እስኪያቅቱቸው ድረስ ለፖለቲካና ለጥቅም ቆሞ እየኖሩ እንዳለ በጋድ ስራቸውና ንግግራቸው እየመሰከረባቸው ያለ ጉዳይ ነው። ይሄ በአደባባይ እየተነገረ ያለ ነገር ነው እና ይሄ ለምን ሆነ፣ እንዴት ሆነ የሚለው ነገር ምንም ነገር የሚያጠያይቅ ጉዳይ አለ ይመስለኝ። እንደውም እኔ ለምን ተንጠራርተን ወደላይ መመለከታችን ከፍ ባሉ አባቶች ላይ ትንሽ መናገር ብዙም አቅም ባይኖረኝም፣ እነሱን መናገር አቅም ባይኖረኝም ግን እነሱ ራሳቸው ራሳቸውን ማንነታቸውን እየገለጡ እስከሆነ ድረስ ደግሞ መናገርም እጠበቅብኛል ብዬ ያስባለሁ። ምንም ይሄ እነሱ ራሳቸውን ዝቅ እስካረጉ ድረስ ራስን አክብሮ ራስ እንዲከበር ማድረግ የባለቤቱ ፋንታ ነው እና ባለቤቱ እራሱን ካላ እስከበረ ካላ ከበረ እንግዲህ ምንድን ነው የወደቀ ምሳር ይበዛበታል አደል አይነት ነገር ነው። እንደዛ አይነት ነገር ነው የሚሆኑት። ኳስ ማንም ነው ምረቃት ወደዚያ ወደዚህ ትመታለች፣ ትንገላታለች። እና እኛ አባቶቻችንም ክብር ለራሳቸው ቢኖራቸው በጣም ደስ ይለኛል። ተከብረው በእውነት በክብራቸው በቆባቸው ልክ ተከብረው ቢኖሩ እና ከልጆቻቸው ጋር ጥሩ ግንኙነት ቢኖራቸው በጣም ደስ ይለኛል፣ ስማቸው በከንቱ ባይነሳ ግን አሁን ላይ ግን እነሱ ራሳቸው በዛ ቦታ ላይ የሆኑ አይደለም። እንኳን ልጆች ሊያከብሩ አይደለም ራሳቸውን በራሳቸው እነሱም ማስከበር አልቻሉም፣ መከበርም አልፈለጉም። እያየን ያለ ነገር ይሄ ነው። በጣም የሚያሳዝነኝ ነገር ቤተ እግዚአብሔር ውስጥ ሙስና ተንሰራፍቶ እንዲህ በሙስና ቤተ ህክነት እስኪጠራ ስሙ በሚዲያ እስኪጠረጠር ድረስ መሆን የሌለበት ነገር ነው። አሁን ዛሬ ላይ ሰማይቱ ቅዱስ ጊዮርጊስ ያችን ቤተክርስቲያን ቀለጽ ሰራን ብለው በጣም ያሳዝናል። ያ ሁሉ ገንዘብ ሲፈስ ወደዛ ቦታ ላይ በጣም ያሳዝናል። በጣም ትንሽ ቤተክርስቲያን እንደተሰራ ነው። እኔ አሁን ቪዲዮ ሲያሳዩ በጣም ትልቅ ጉጹፍ ቤተክርስቲያን ይመስላል አይደል? ክብ ቤተክርስቲያን ስለሆነ ግን፣ በጣም በቅርበት ደግሞ ቀርቦ ላየ ሰው በጣም ጥቂት ትንሽዬ ያ ቤተ ክርስቲያን ነው ያ ቤተ ክርስቲያን አሁን ሁለት መቶ ሰው አይዝም፣ እርግጠኛ ነኝ ሁለት መቶ ሰው አይዝም። እንኳን ሁለት መቶ አይደለም መቶ ሀምሳ ሰው ከያዘ በጣም ብዙ ሰው ይዟል ማለት ይችላለን። እና ቤተ ክርስቲያን ሰፋ ተደርጎ ነው መሰራት ያለበት። ክብም ቢሰራ ሰፋ ተደርጎ መሰራት አለበት። ምዕመናን ቆራቢ ሊበዛ ይችላል ቆራቢዎች ሲባል ቤተክርስቲያኑ መስፋት እንዳለበት አስባለሁ። ይህንን ለምን ደጅ ላይ ቆሞ እስካሁን ደሞ ተቀብሎ እንደገና መቶ ፀሐይ ላይ መቆም የለበትም። እንዲያልቦ አይፈለግም እና ያቺን ቤተክርስቲያን አስር ጊዜ ሲያሳዩ ትልቅ ነገር እንደሰሩ ነገር አድርጎ ሚዲያ ላይ አስር ጊዜ ማስታወቂያ በመስራታቸው በጣም ይገርመኛል እኔ። ማበርተኞቹ አሁን ራሱ እንዳሉት ከሆነ ቢዝነስ ነው እኛ የምንሰራው ብለዋል። አይነው ቢዝነስ ነው የሚሰሩት ለቤተ ክርስቲያን ጥቅም አይደለም እየሰሩ አይደለም፣ ወይም ለበጎ ስራ አይደለም። እንጸድቅበታለን ብለው እንደማይሰሩ እርግጠኛ ነኝ። ግን እንጸድቅበታለን ባይባልም፣ እንደዚሁ ደግሞ በረከት እናገኝበታለን ባይባልም፣ ጥቅም እናገኝበታለን ብሎ ቢሰሩም ጥቅምን ደግሞ በዚህ ልክ በቤተ መቅደስ ውስጥ ጥቅም ማስፋት ተገቢ አይደለም። ያ አትጠቀሙ አይደለም። አዎ መጠቀም በልክ ነው። አዎ ከልክ ያለፈ ደግሞ ጥሩ አይደለም። ቤተ ክርስቲያን በማታቆ በኩል ገንዘብ ሰብስቦ ወደ ራስ አካውንት ማስገባት በጣም ነውር ነው፣ ከነውርም ነውር ነው። አገረ ስብከስ ሰበካው ሳያቅ ቤተ ክህነት ሳይፈቅድ ይሄን ማድረግ በጣም ያሳፍራል፣ በጣም ያሳፍራል፣ በጣም ያሳዝናል። ብዙ ማኅበርተን ነው እዚያ ቦታ ላይ የሚሄደው ከተለያየ አቅጣጫ የሚመጡ ማኅበርተኞች አሉ። እና እነዚህ ማኅበርተኞች ሁሉ የራሳቸውን ጥቅም ብቻ ነው እያስጠበቁት ያሉት እንጂ የቦታውን ጥቅም እያስጠበቁ እንዳልሆነ አሁን ራሳቸው ይፋ እየወጡ ነው ሚመኑም እስከ ዛሬ ዝም ያለው ሁሉ እየተናገረ ነው። ለምን መጀመሪያ ላይ ፈውስ ፍለጋ ነው ሁሉም ወደዛ የሚሮጠው፣ ግን ከፈውስ በኋላ ደግሞ ለበረከት ብሎ የሚያደርጋቸውን ነገሮች ወዴት እንደሚሄድ በአይነ ቁራኛ መከታተሉ አይቀርም። የሚባሉ ነገሮችን በጆሮ ሳይሰማ አይቀርም። ሰው መቼም የሆነ ነገር ሲያይ ከማውራት ወደኋላ እንደማይል ግልጽ ነውእና ይሰማል ዛሬ ጸጥ ያለው ለምን ጸጥ ያለ ብሎ መጠራጠርም አንዳንዴ ያስፈልጋል። ነገ ምን ሊያመጡብን ይችላልም ብሎ ማሰብ ያስፈልጋል። ዛሬ እንዲህ ማህበል የሆነባቸው በአደባባይ ስለሚጠየቁት ጥያቄ ራሱ እንደ መካድ ሁላ እየቃጣቸው ነው። ይህ አንዳንድ ቦታ ላይ የካደ እንደሆነ ራሱ እያየው ነው ነው እና ይሄ ተገቢ አይደለም። ሁሉም ማህበር ህዝብን ለማገልገል እስከወጡ ድረስ ህዝብን በአግባቡ ማገልገል መልካም ነው። ለምን አገለክላችሁ አደለም፣ ለምን ክፍያ ላፊ ያስከፈላችሁም አደለም። በሚያዋጣቸው መልኩ ማስከፈል ያ የነሱ እንትን ነው። እዛ ውስጥ አልገባም እኔ አዎ። ግን በእጃ ዙር ደግሞ በቤተክርስቲያን ስም የሚነገደው ንግዶች ተገቢ አደለም። ይሄ መቆም አለበት። በጣም መቆም አለበት። ለምን እነዚህ ሰዎች ስራቸውን ነው መስራት አለባቸው እንጂ ከስራቸው ባሻገር ስለ ቤተክርስቲያኑ ሄደው ዘልቆ ገብቶ እንሰራለን ብሎ ራስን ወክሎ ቤተክርስቲያንን ወክሎ ገንዘብ ከማህበረሰቡ መሰብሰብ ከምእመኑ መሰብሰብ ተገቢ አይደለም። በራስ አካውንት ለዛው፣ በቤተክርስቲያን አካውንት ሳይሆን ያም ቢሆንም በቤተ ክርስቲያን እራሱ ለመሰብሰብም በቤተ ክርስቲያን አካውንት ለመሰብሰብም የመጀመሪያ የሀገረ ስብከት ፍቃድ የቤተ ክህነት ፍቃድ ሊኖራቸው ይገባል ከቤተ ክህነትና ከሀገረ ስብከት እውቅና ውጭ ከሰበካ ጉባኤ ውጭ የሚሆኑ ነገሮች ሌብነት ነው ግልጽ ነው የምናገረው ይሄ ሌብነት በማይመለከተው ስራ ውስጥ ገብቶ የሚሰራ አካል ሌባ ነው ማለት የምንችለው ምናልባት ስሜታዊ የሆኜ ተናግሬም ከሆነ ይቅርታ ይደረግልኝ። ግን ይሄ ከባድ ከሙስና ያልተሰናነሰ ወንጀል ነው እየተሰራ ያለው። አሁን ለምሳሌ እህታችን ሳሊዋን እንዴት እንዳንገላቷት እንግዲህ በአንደበቷ ስትናገር፣ ኢቭን በጥያቄ ራሱ ስትጠይቅ ሊያቋርጣት ሁላ ሲፈልግ ሲቃጣው ነበረ። እና ወንድማችን ተገቢ አልነበረም። ይሄ ሁሉ ለምን መሸፋፈን፣ ምን አስፈለገ? መጀመሪያ በእሉንታ እሷ ስለምታግዙኝ ብላ በአስተያየት አድርጋ በጀመረችላቸው ሰዓት ተለስልሰው እንትን ብሏት ነበረ። አንድ እሷም እዛ ጋር ተሸውዳለች። ምንድነው የተሸወደችው? ምንም አይነት ስራ ከማንም ጋር ብሰራ ውል መዋዋል አለባት። ነገ ውሉ ተዋውላ ያስቀመጠችው ነገር ወረቀት የያዘው ነገር ስለሚጠቅም ለምን መካካድ ይመጣል? ሰው ናቸው ሁሉም እዛ ጋር፣ እሷም ሰው ናት፣ እነዛም ሰዎች ናቸው። ማን ማንን እንደሚክድ አይታወቅምና ነው። ስለዚህ ውል ያስፈልጋት ነበረ። እሷ በየዋይነት ግን ውሉን አልፈፀመችም። ውል አላደረገችም በየዋይነት አለፈችው፣ ዝም አለች። በሁለተኛ ዙር ግን ሽምግልና በማላቸው ሲገባ ውል ተዋዋሉ። አሁን ነገሮች ይፋ እየወጡ ስለመጡ ነው ጥፋታቸውን እየሸፋፈኑ ያሉት። ይህን ያህል ነው። እንግዲህ በእሷ እሷ በሰራችው ስራ በዛ ስራ ተመርኩዞ በስተኋላ ግን ቢዝነስ ሲሰሩ ነበረ አውቃለሁ። እኔ ከአረብ ሀገር አንዲት ወዳጄ ደውላልኛለች። እንደዚህ እንደዚህ ለበረከት ላ ስልኩን ካለ ላክልኝ ብላኝ ነበር። እኔ ስልኩ የለኝም ስላልኳት ነው ለእሱም ገንዘብ በሱ ህም ልታስገባለት እንዳሰበች ሁሉ ነግራኛለች። ኢቨን ኤልሻዳይም፣ አበርም እንደዙ ለስዕላት ብላ ለመላክ ሁሉ ጠይቃኝ፣ እኔ ስልካቸውን እዛው ቪዲዮ ላይ ታገኛለሽ ብያት ነው። ይህንን የበረከትንም እዛው ቪዲዮ ላይ ኤልሻዳይ ሚዲያ ላይ ታገኛለች ብያት ነው። እና በጣም ከአንድም ሁለት ሶስት ልጆች እንደዚህ ከአረብ ሀገር ደውሎልኛል ጠይቆኛል። እና በግላቸው አካውንት ገንዘብ ከሚሰበስቡ ለሰማይቱ ቅዱስ ጊዮርጊስ አውልት ለመስራት የሚሆን አዳራሽ ለመስራት የሚሆን ምንም ይሁን ምንም፣ ግን አካውንታቸው ላይ ይሄ ገንዘብ መግባት የለበትም። ገንዘብ አሁን በረከታዬ በእኔ አካውንት ምንም አይነት ገንዘብ የለም የሚለው አንዳንድ ወንድሞችና እህቶች በመግባባት በመተዋወቅ ምን እንርዳ፣ ምን እናድርግ ብሎ የሚልኩት ገንዘብ ነው እንጂ ሌላ ገንዘብ ይሄ ራሱ ለምን ይገባል ነው። በመተዋወቅም ይሁን በምንም ይሁን በዘመድም በአዝማድም ይሁን በምንም ይሁን ለዚህ ፐርፐስ ተብሎ የሚላ ገንዘብ ወደ እሱ አካውንት መግባት እንደሌለበት ነው። እኔማም ነው ሌሎቹም ጋር ተመሳሳይ ነገር ነው። በቅዱሳን ስዕላት ስም ገንዘብ ወደ እነሱ አካውንት ገብቷል። ያ ገንዘብ እንዳልገባ አድርጎ ነው ቆጥሮ ቁጭ ያሉት። አሁን መቼላክሽ ማስረጃውን ላይ እስከመጠየቅ ድረስ እየደረሱ ነው። ይሄ ክደትን ያሳያል። ማስረጃ እስከመጠየቅ ሄዱ። እየተካካድን ነው ማለት ነው። ደረሰኝ ሰጥቶ በደረሰኝ መሰረት ደረሰኛ ይሆን ነው ብሎ አሁን አንድ ሰው ያቀርብ አላስገባይም ማለት አይችልም ማለት ነው። ስለዚህ ደረሰኝ አሁን ደረሰኝ ባልሰጠ ወይም ባልተቀበለበት ቦታ ላይ ገንዘብ ሰጥቻል እያለ አንድ አካል እኔ አልሰጠህኝም ማለት ደግሞ ነር ነው። ለምን ሰው የዋይነትን ነው ተጠቅሞ የሚሰጠው በየዋህነት ነው የሚያደርገው። ለምን ለሰማይቱ ሰማይቱ ለሱ ያደረገውን ነገር ስለሚያቅ ሱ ጥቂቷን ነገር ለሰማይቱ ባደር ምንም አይደለም ብሎ ዝም ብሎ በየዋህነት በማመን በመተማመን የሚሰጡትን ነገር ዛሬ ላይ መካካድ የሚመጣ ከሆነ ይሄ የትም አያስኬደንም። እውነትህን ነው የምለው ባንካችን ላይ ያለውን የአንጡራ ላባችንንም ራሱ ጠራርጎ ነው የሚያጠፋው፣ ጠራርጎ ነው የሚያጠፋው። እግዚአብሔር በዚህ ላይ እንዳይፈርድብን። አዎ ሁላችን ልንጠነቀቅ ይገባናል። እያደረጋችሁ ያላችሁት ነገር ቆም ብላችሁ አስቡ። ሁላችሁ ማኅበርተኞች የጉዞ ማኅበር የተባላችሁት ሁላችሁም ቆም ብላችሁ ብታስቡበት መልካም ነው። አዎ እያደረጋችሁ ያላችሁት ነገር ትክክል እንዳልሆነ በግምት ውስጥ አስገቡት። አጥፍተናል። አዎ በጋድ ይቅርታ ጠይቁ፣ ህዝቡን ጠይቁ፣ ቤተ ክርስቲያን አባቶችን ይቅርታ ጠይቁ። ያደረግነው ስተት ነው ባለማወቅ ነው ያደረግነው ብላችሁ ይቅርታ መጠየቅ ይጠበቅባቸዋል እንጂ በንቀት መተላለፍ ተገቢ አይደለም። ወንድማችን ይሄን ነገር ወደ ሚዲያ ይዘ የመጣሆ እጅግ እናመሰግናሃለን። በእውነት ሳላደንቅ አልቀርም። እግዚአብሔር እስጥ በርታ። ምናልባት ምናልባት እኔም እጠረጥረው አንድ ነገር ወደፊት እንዳይመጣ ነው የምሰጋው። ምናልባት እስካሁን ያልተነሳ ነገር ሊኖር ይችላል። ከአንተ ጋር ግጭት ውስጥ ገብቶ ከሆነ በጥቅም ምክንያት ያንንን ጥቅም አናጋራም ብለው ልታጋልጥ ካሰብክ አንተም ችግር እንዳይኖርብ እንዳይኖርብህ እሰጋለው ግን በእውነት እውነቱን ይዞ ደግሞ ወደ ሚዲያ ስለመጣ ደግሞ እናመሰግናሃለን። እውነት ብሎ እስከመጣ ድረስ ው ከዛ ባሻገር ግን ሌላ ነገር በስተጀርባ ነገ የተነጎዳ ደግሞ ሌላ ነገር እንዳንሰማ ስጋት አለኝና፣ ይሄ ነው ሊል የምፈልገው። በዚህ ቅድስት ቤተክርስቲያን ላይ ብዙ ብዙ ነገር እየተነሳ ነው። እግዚአብሔር ከዚህ ነገር ነፃ ያውጣል። አዎ ሰማይቱ ቅዱስ ጊዮርጊስ ከተከፈተ ጊዜ ጀምሮ ከአንድም ሶስት ጊዜ ተዘግቷል። የተዘጋበትም ምክንያት ግን ዛሬ ላይ ቆም ብዬ ሳስበው በዚሁ በማኅበርተኞቹ በአስጓዦቹ ስም የመጣ ማዕት ነው ብዬ ነው የማስበው። አንዳንድ እህቶችም ወንድሞችም ሚዲያው ላይ እንደገለጹት ከሆነ ይሄ አተት በሽታ ሳይሆን መቅሰፍት ነው ነው ያሉት እኔም እንደዛ ነው የምንረዳው ለምን እዛ ቦታ ላይ መደረግ የማይገቡ ነገሮች ኢቭን ከመብል ከመጠጥ አንስቶ አሁን እዛ ገዳም ላይ ቢራ ምን ያደርጋል ቢራ ምን ያደርጋል መጠጥ ምን ያደርጋል ቡና ምን ያደርጋል ገዳም እኮ ነው እህል ውሃ አይበቃም ኢቭን እንጀራ ራሱ እኮ ተጠቁ መበላት የሌለበት ቦታ ላይ ነው ያ ቦታ ያ ቦታ ተከብሮ መኖር ያለበት። በሶና ቆሎ በቂ እኮ ነው ለሰው ልጅ። እዛ ቦታ ላይ ለመብላት ለመጠጣት ለመዝናናት አይደለም ሰው እዛ ጋር የሚሄደው፣ ነፍሱን ለማጽዳት ነው። ነፍስያውን ለማትረፍ ነው። እዛ ቦታ ላይ የሚሄደው ሰው ነፍስን ለማትረፍ ሲሄድ፣ ደግሞ መብላት መጠጣት አይደለም የሚያስፈልገው። እዛ ቦታ ላይ አራት ሰዓት መንበርከቅ ነው የሚያስፈልገው። አዎ እዛ ቦታ ላይ ሰው ሁሉ ሱ ዋይ ይዞ ነው መኖር አለበት። የአርሚሞ ቦታ ነው ቦታው መከበር አለበት። ለምን እግዚአብሔር አዝኖልን መከራችንን አይቶ ስቃያችንን አይቶ ከዚህ ከመከራ ከስቃይ እንድንገላገል ብሎ ይሄንን ጸበል በሰጠን፣ እኛ ደግሞ በተቃራኒው ደግሞ ለፈጣሪ ምላሽ እየሰጠን ያለ ነው። ሌላ ነገር ነው፣ ጥፋት ነው። ለምን ይሆናል ይሄ ይሄ መሆን የሌለበት ነገር ነው። በቤታችን የለመድነውን ነገር አሁንም እዚህ ለምንድን ነው ችግራችን ሁሌ እኛን ተከትሎ በየገዳሙ የሚገባው? ለምንድን ነው የነገር ከኛ የማይቀረፈው? ዓለማዊ ህይወታችንን እኮ ዓለማዊ ላይ ነው መተው ያለብን። ገዳም እንደ ገዳምነቱ መኖር አለበት፣ መከበር አለበት። ተው እንጂ ማስተዋል ይኑረን። ገዳሙን ጭራሽ እኮ ከትንሽ ጊዜ በኋላ ምንድነው፣ ናይት ክለብ ልትከፍቱበት ሁላ ታስባላችሁ እኮ ጭፈራ ቤት። ሰው ነፍስያውን ሊያተርፍ ሊያተርፎ ወደዛ ይሮጣል ሌላው ደግሞ ለቢዝነሱ ወደዛ ይሮጣል። ይሄ ተገቢ አይደለም። እዛ እኮ ተደላድ የምትኖርበት ቦታ አይደለም። ቤቲ ላይ ቆረቆረኝ አልተመቸኝም ምናምን ብለ እንደምትተኛው ቦታ አይደለም እዛ ጋር የምትተኛው እኮ። ይሄ ምናስቤ ነው መሄድ አለብኝ ስትሄድ ስታስጉዝም፣ መጀመሪያ አንተ ራሲ ከዚህ ከዓለማዊ ህይወት ውጣ። ሁላችንም ፀበሉን ተቀብለን ድነናል ነው የምትሉት ግን ለተደረገላችሁ ድርጊት ምላሻችሁ ሌላ ነው እያደረጋችሁ ያላችሁት። ያ ቦታ መከበር አለበት ታላቅ ቦታ ነው። እና እዋካችሁ፣ ተው፣ ይብቃ፣ ይሄን አታሳጡን። በጣም ብዙ መዳን የሚፈልግም ህዝብ አለ። በጣም ብዙ አልተነካም፣ ሩቡም አልሄድም። አዎ፣ እናንተ በየጊዜው አ ሀያ አምስት ሰላሳ መኪና ይዛችሁ ሜዳችሁን ነው የሚታዩት። ከዛ የበለጠ በጣም ብዙ ሰዎች መዳን የሚፈልጉ አሉ፣ ጊዜያቸውን የሚጠብቁ ጊዜያቸው ሳይደርስ እዛ ቦታ ሳይደርሱ አይባረቁ። ያ ጸበል እንዳይሰወር እናንተ በምታመጡት ጣጣ እናንተ በምታመጡት መከራ እንዳይሰወር። ምሰጋው ያንን ነው። አዎ ለብረት እንዳመጣ ልማት ደግሞ እንዳያጠፋብን እንዳይሰውርብን፣ በጸሎት ልንጸና ይገባል። ፊታችን በቅርታ ወደ ፈጣሪ መመለስ አለብን። ንስሐ መግባት ያስፈልጋል። በዚህ ጉዳይ በሰራችሁት ጉዳይ ንስሐ ያስፈልጋችኋል። አዎ እውነቴን ነው የምለው። ማኅበርተኞች ባጠቃላይ ንስሐ ሊገቡ ይገባል። ሱባኤ መያዝ አለባችሁ። ራሳችሁን አድናችሁ ሌላውንም እንዲድን ማሰብ መቻል አለባችሁ እንጂ እናንተ ጥቅማችሁን ብቻ እያሳደዳችሁ ፈረስ ጋሪ እንዴት ነው? አንድ ጎን ብቻ እያያየ አንድ አቅጣጫ ብቻ እያየ እንዲሮጥ ተደርጎለት ግራቀኝ እንዳያይ እንደተደረገው ፈረስ ጋሪ እንደዛ እያያችሁ አትሄዱ። ቆም ብላችሁ ወደ ኋላችሁ አስቡ። የተደረገላችሁን ነገር እየተደረገላችሁ ያለውንም ነገር አስቡ እና እባካችሁን ተው፣ አቁሙ። በቃ ይበቃል። ከዚህ በላይ ባትራመዱ ባትሄዱ ጥሩ ነው እላለሁ። እና እግዚአብሔር ለሁላችን ልብ ይስጠን፣ ለሁላችን ማስተዋልን ያድልልን፣ ሰላሙን ያውርድልን። አ እሱ በበረከቱ ይጎብኘን። ቤቱን ደግሞ በተቻለ መጠን እግዚአብሔር ቤቱን ያጽዳ። አዎ ቤቱ ሲጸዳ ሁላችንም እንጸዳለን። አዎ ከላይ እስከታች አዎ ማውቀሩን ይዞ ከላይ እስከታች ቤቱን እግዚአብሔር ካጸዳ ለእኛም በረከት ይወርድልናል። አዎ እኛ ቤቱ እንዲጸዳ ደግሞ እኛ ልንበረከክ ይገባናልና በጸሎት እንትጋ፣ እንለምን። አዎ ፈጣሪን እቅር እንበል፣ እቅር በለን በለን ብለን እንጠይቅ። የይቅርታ ጊዜ ነው፣ የይቅርታ ሰዓት ነው። በእንባ መጠየቅ ያለብን ሰዓት ላይ ነው ያለነው እና እሱ ቸሩ መድኃኔ ዓለም ይቅር ይበለን፣ ይብቃችሁ ይበለን። ያለፈ ዘመነ ይብቃኝ ማለት አለብንና ይብቃን እላለሁ እንግዲህ፣ በጣም ስሜታዊ ሆኜ ከተናገርኩኝም ይቅርታ ጠይቃለሁ። በጣም ብዙ ነገር እዛ ቦታ ላይ በጣም በጣም እኔ እጄ ባላይም በእውነት በጣም የምወደው በጣም ሁሌ በእንባ ያ ቦታ ላይ መርገጥ በጣም እፈልጋለሁ። በእንባ ሁሌ ጠይቃለሁ፣ ሰማይቱን ለደጅ አብቃኝ እያልኩ ነው የምጸልየው። እንግዲህ እግዚአብሔር ምረቱን ያምጣልን። እውነት ወንድሞቻችን ሁሉ እግዚአብሔር ልብስጣችሁ። በእውነት ሰላሙን እግዚአብሔር ላይ ወርድልን፣ ሰላሙን ያብዛልን፣ ይማረን፣ ይቅር ይበለን። እንግዲህ ስለነበረን ጊዜ እግዚአብሔር ይክበር ይመስገን። ከዚህ በላይ መሄድ አልፈልግም። ሌላ ጊዜ ደግሞ እንገናኛለን። እንግዲህ ሚዲያውን ሰብስክራይብ አድርጉልኝ። ስለጠፋውባችሁ ደግሞ በጣም ይቅርታ እጠይቃለሁ፣ ደግሜ ይቅርታ እጠይቃለሁ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ሀሳብ አስተያየታችሁን አጋሩኝ። ሀሳብ አስተያየታችሁን እፈልጋለሁ። ስለነበረን ጊዜ እግዚአብሔር ይመስገን። ሰላም፣ እግዚአብሔር ከሁላችን ጋር ይሆን። ሰላም ሁኑ ባይ